መንታ መንገድ ከሚለው ታሪክ ክፍል አራት ሰሞኑ የፈተና ስለሆነ ውሏችንና አዳራችን ላይብረሪ ሆኗል ሀያት በቃሌ መሰረት ድጋሚ ስለ ፍቅር ጥያቄዋን አንስታ አታውቅም ፈተና እስክንጨርስ እየጠበቀችኝ ይመስለኛል ረቡ ዕለት ፈተና ጨርሰን ከከሰዓት ያለውን ጊዜ ከነ ሀጁ ጋር ጣና ላይ ልናሳልፍ ቀድመን አቅደን ነበር። ምሳ በልተን ዘጠኝ ሰዓት ሲል ወደ ጣና ሄድን። ከፔዳ ኮንትራት ከያዝናት ባጃጅ ጊዮርጊስ ጋር ወረድን። ወደ ሀይቁ ወርደን ሰዓቱን ስናይ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን ሰዓቱን ስናየው የአስር ሰላት አስር ሰዓት አካባቢ የሚሰገደው ስግደት ሰዓት ደርሷል። ጀልባ ላይ ከመውጣታችን በፊት ለመስገድ አሰብን። ኪሴ ውስጥ ተጣጥፈው መስገጃ ይዤ ነበር፣ ተጣጣፊ መስገጃ ይዤ ነበር። መስገጃዋን እየተቀባበልን ሶስታችንም ሰገድን። ሰግደን ስንጨርስ ራሄል የጀልባ ደንበኛችን ገብሬ ጋር ደወለች። ከጣና ድባቦች አንዱ የማይረሳው የጀልባ ባልተቤቶች የሰው ሽሚያ ነው። አንዱ ቀድሞ ከያዘህ ሌላው አይቀና አይቀናቀነውም ሕጋቸው ነው። ታዲያ ለመቅደም ሽሚያ ለጉድ ነው። ገብሬ ወዲያው ሲከንፍ መጣ። ሁሌም ጣና ላይ መንሳፈፍ ሲያሰኘኝ የገብሬን ጀልባ ተኮናትረናት መንሳፈፍ እንመርጣለን። ሙድ ያለው ሰው ነው። ጀልባዋ ላይ እንደወጣን ገብሬ ወዴት ላስፈንጥራችሁ አለ ራሄል ሀጁ ዛሬ ደብረ ማርያም ገዳም ያለውን ቅጠል ካላየሁ ብላለች መጀመሪያ ወደዛ እንሄድ አለች አሃ የሰውን ነገርን አለ ገብሬ ወደ ሀጅራ እየዞረ የሰው ነገር የሚባለው ቅጠል በእጁ ሲነካ ኩምሽሽ የሚልና ቀለሙን የሚቀይር ቅጠል ነው አዎ ገብሬ አለችው ሀጅራ ገብሬ ወደ ደብረ ማርያም ገዳም መቅሰፍ ጀመረ። ሀይቁ ላይ ብዙ ጀልባዎች አሉ። ብዙዎቹ ሀይቁ ላይ የሚዝናኑት ጥንዶች ናቸው። የፈጣሪ ነገር ገረመኝ። ውሃ ላይ እየታመጸ ዝም ይላል። ውሃ ላይ ስትሆን ከፈጣሪ ሌላ ምንም ተገን የለህም። ጀልባው ከመንሳፈፉ እኩል የመስመጥም እድል አለው። የሚንሳፈፈው በፈጣሪ ይሁን ብቻ ነው በፈጣሪ ይሁንታ ብቻ ነው። ከአጠገባችን አንዲት ጀልባ ተጠጋችን። የጀልባዋ ጫፍ ላይ ጥንዶች ቆመው ይሳሳማሉ። ታይታኒክ ፊልም መርከብ ላይ እንጂ ጀልባ ላይ እንዳልተሰራ ማን በነገራቸው? የጀልባው ቀዛፊ ጀልባዋ ሚዛን እያጣችበት ስለሆነ ወደ መሀል እንዲመለሱ እየጮኸ ይነግራቸዋል። ብቻቸውን ኮንትራ ስለያዙት እነሱ ወደ አንድ አቅጣጫ ሲያዘነብሉ ጀልባዋ ሚዛን ማጣይ ማጣይ አይቀርም ማጣቷ አይቀርም። እንደውም ጀልባዋ የሞተር ጀልባ ስለሆነ ነው እንጂ እስከ አሁንም ሊሰምጥ ይችላል ይችል ነበር። ጥንዶች ወደ መሀል ተመልሰው ልፊያቸውን ቀጠሉ። ዛሬ በጌታዬ ታጋሽነት በጣም እርግጠኛ ሆንኩ። የሰው ልጅ ግን ደፋር ነው። እንዴት ውሃ ላይ ሆኖ የፈጣሪን ሕግ ይዳፈራል? እኔ ራሱ ሃይማኖቴ እንዲህ ሚስቴ መሆን ሚስቴ መሆን ከሚችሉ ሴቶች ጋር እንዲገለል አይፈቅድልኝም። ግን ፈጣሪም ሚስቴ መሆን ከሚችሉ ሴቶች ጋር እንድገለገል አይፈቅድልኝም። ግን ፈጣሪም በትዕግስቱ አለፈን። ቅጣቱን ለመቼ አቆይቶት ይሆን? ዘንጌ እንኳን አይደለም። ደብረ ማርያም ገዳም እንደደረስን ገብሬ አደራ ከአስር ደቂቃ በላይ እንዳትቆዩ አለ እረ ገብሬ አሳ እንበላለን እኮ ሀያ ደቂቃ ሀያ ደቂቃ አድርገው አለች ሀያት የራሄልን እጅ ይዛ ከጀልባዋ እየወረደች በነገራችን ላይ ደብረ ማርያም ገዳም ጋር ያሉት አሳ ቤቶች አሳቸው ትኩስ ስለሆነ በጣም ይጣፍጣል ሀጅራና ሀያት የሰው ነገር የሚባለውን ቀጠል ለማየት ወደ ገዳሙ ሲገቡ፣ እኔና ልጅ እዛ አዝነን አዘን ለመጠበቅ የገዳሙ በር አካባቢ ያለው የሰሌም ቤት ውስጥ ገባን። የቤቱ ባልቴት ወዲያው ብቅ ብላ ራሄል ብላ ራሄልን ከሳመች በኋላ አንተ የማትጨብጠውን አይደል አለችኝ እየሳቀች። አዎ አራት አሳ አምጭልን አልኳት። አባባሏ እያሳቀኝ አሀ ሙስሊሞች ሙስሊሞቹ ልጆችስ አለችኝ እነ ሀጅራን ማለቷ ነው ገዳም ሊጎበኙ ገብተው ነው ይመጣሉ አለቻት ራሄል ጣና ከመጣን እዚህ ቤት መተን አሳ ሳንበላ አንመለስም ለዛ ነው ልጅቷ በደንብ የምታውቀን ልጅቷ አሳውን ለማዘጋጀት ወደ ውስጥ ገባች ቤት ውስጥ እኔና ራሄል ብቻ ነው ያለ ነው አክረሜ የማታው ልጅ እኮ አገኘሁት አለችኝ፣ ራሄል፣ እጆቿን ጉልበቷ መካከል ከታ አይኗን ጣራው ላይ እያንከራተተች። የቱን ልጅ አልኳት፣ ግራ የተጋባሁ እንደውም አንድ ቀን ማታ ለብቻችን ተገናኝተን ግጥም ያነበብኩልህን ጊዜ ያነበብኩልህ ጊዜ ለማን ነው የጻፍሽው ሙስሊም ይመስላል ምናምን አላልክም ነበር አለችኝ። ወደው ትዛለኝ። እንደውም ፌስቡክ ላይ ራሱ አገኘሁት ብላ ጽፋልኝ ነበር። የሀያት የፍቅር ጥያቄ አስረስቶኝ አልጠየኳትም እንጂ እኔኮ የእኛ ክፍል ልጅ መስሎኝ ነበር። ምንድን ነው የሚያጠነው? አልኳት አይኗን ተከትዬ፣ እኔም ጣሪያውን እያየሁ ራሄል። አይኖቿን ወደ እኔ እየመለሰች አረ የኛው ክፍል ልጅ ነው አለችኝ። አልተሳሳትኩማ ኡስማኔ ነው አይደል ድሮም ጭቅጨቅ ጭቅጭቃችሁ ጭቅጭቃችሁ የፍቅር መሆኑ ያስባንን ነበር አልኩ። ለሳምናት አይኖቿ ላይ አፍጥጬ፣ ቲሽ አውቀህ ሞተሃል ባክህ፣ አይደለም አለችኝ። ረድዋን አይደለም ረድዋን አይደለም ባክህ፣ የማይናገር የማይጋገር ልጅ ትጠራለህ እንዴ አለች እየበሸቀችብኝ! ሌላ ሙስሊም ልጅ እኛ ክፍል የለም እኮ አልኳት። ሲጀመር ክፍል ውስጥ ያለነው ወንዶች ከአስር አንበልጥም። ራሄል ወደኔ እየተጠጋች አክረሜ ለምን እንዳልገባህ ትሆናለህ፣ በጣም ሰው ማስጨነቅ ተወዳለህ። አፍቅርሃለሁ ይህው በቃላት ነው እንዲነግርህ የምትፈልገው ይኸው፣ እወድሃለሁ አለችና በረዥሙ ተነፈሰች። ክው ብዬ ቀረሁ። ያኔ ያነበበችልኝ ግጥም አሁን በደንብ ገባኝ። አንተ ሌት ስግደት ላይ ሰማይ ስትጠራ የሚለው ስንኝ ትዝ አለኝ። ራሄል ወደ ንጋት አስራ አንድ ሰዓት አካባቢ ፌስቡክ ላይ አትጠፋም። እኔ የፈጅር ንጋት ስግዴት ሰግጄ ፌስቡክ ላይ ስገባ ሁሌም ጸልይልኝ ትለኝ ነበር። ራሄል ዝም ስል ምነው መናገር አልነበረብኝም አለችኝ አልነበረብኝም አለችኝ እምባዋ አይኗን ራሄል በጣም ቆንጆ ናት። ደግሞ በሁኔታዋ የሆነው ሰውነቷ የመቆጣጠር ኃይል አላት። እረ እንኳንም ነገርሽኝ አልኩ። አይኗን የሞላው እንባዋ እንዳይፈስ በልቤ እየጸለይኩ ምን አይነት ስሜት አለህ ለእኔ ማለቴ ትወደኛለህ? አለችኝ ሰውነቷ ወደ ሙሉ ለሙሉ እያዞረ ወደ እኔ ሙሉ ለሙሉ እያዞረች። እውነት ለመናገር ራሄል በጣም ደስ ትለኛለች እብደቷ፣ አነጋገሯ፣ በዛ ላይ ደግሞ ግጥም ትጽፋለች። ግን ደግሞ በዚህ በኩል ሀያት የሌላ ስሆን ከምታይ ሞቷን ትመርጣለች። ራሄል የሀያት ስሆን ካየች ደግሞ ጓደኝነታችን ሊበጠበጥ ነው። እኔ በመሀል እንደ ዱፎ ዳቦ ልለበለብ ነው፣ ልለበለብ ነው። ራሄል ልትስመኝ ከንፈሯ ወደ ከንፈሬ አስጠጋች። ነዘረኝ፣ አቀረቀርኩ። ብስማት አልጠላም፣ ግን የሃይማኖቴ ያላገባሃትን ሴት አትንካ የሚል ክልክል አለ። ገባኝ። እንደዚህ አይነት ነገር ውስጥ ከጋብቻ በፊት መግባት አልፈልግም አለችና ፊቷን ከኔ እየመለሰች። ግን አንተ የኔ ከማድረግ ሃይማኖትም ይሆን ምንም አያግደኝም አለችኝ። ውስጧ ላይ እልህ አለ። እልኋ ውስጥ ፍቅር አለ። ሁሉ ነገሯ ውስጥ ደግሞ ውበት አለ። ወደድኳት እንዴ? አላውቅም። ሀያትና ሀጅራ የሰው ነገርን ጎብኝተው ተመለሱ። ደብሬ መጥተዋል አቅርቢልን፣ አለች ራሄል ምንም ያልተፈጠረ ለማስመሰል እየሞከረች። ደብሬ ስምንት ትናንሽ አሳዎች በሳህን በሳህን ሁለት ሁለት አድርጋ ከዳቦ ጋር አቀረበችልን። አሳዎቹ እንደቀረቡ ቀረቡ ሀዩ አንዱ የኔን አሳ አንስታ እሾሁን ታወጣልኝ ጀመረች። ራሄል ተከትላት የሌላኛውን አሳየን እሾህ ማውጣት ጀመረች። ሀጅራ እያየቻቸው ትስቃለች አረ መስተንግዲው አበዛችሁበት ይብላበት እንጂ አለች ሀጅራ አሁንም እየሳቀች ውድና የተከበራችሁ የቻናሌ ቤተሰቦች ክፍል አራት እዚህ ድረስ አንብቤላችኋለሁ አላለቅም ከክፍል አምስት ጋር የምጨረስላችሁ ይሆናል ታሪኩ በጣም ደስ የሚል ታሪክ ነው። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት ያሉ ሲሆናችሁ ሰብስክራይብ አድርጉ። ነባሮች ላይክ፣ ሼር ማድረጋችሁን አትርሱ። በክፍል ስድስት እስከምንገናኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። ሰላም አሌይኩም ወረህመቱላህ።